ሳኞቻቹ ደንግጣቸዋል፣ ግራም ተጋብታቸዋል፣ እኔም ጭምር ማለት ነው። የምር ግራ ትጋቡ አይዘዋቹ አደንግጡ። ሺ ቀለበቱ የሀይሚ ሳይሆን የሶስና ነው። አም ሬሊ ሹር የሶስና ነው። ምክንያቱም የድራማቸውን መፈጸሚያ ማለት ነው ዳኒና ሶሲ ታርቀው መቶ ሺ እና የሀይሚ ሁለት መቶ ሺ ኬ አክብረው የድራማቸውን መጨረሻ ወይም ተፈጸመ ለማለት የፈለጉበት መንገድ ይመስለኛል። ይህንን ፎቶ የለቀቁት ደግሞ ያው ህዝቡ ለማንጫጫት ነው። የዳኒ ነገር ታውቁታላችሁ። የሚዲያ ሽፋን ነው የሚፈልገው የማንም ኬር አይሰጥም ማንም ማለት ነው። ሶ ለዛ ነው ሃይሚ ከዳኒ ጋራ ኔቨር የማይታሰብ ቀለበት አታረግም ኔቨር። የእውነት ምክንያቱም የሰሩት እኮ ድራማ ነው፣ በቀል ነው አደል እንዴ? እንዴት በአንድ ወር ውስጥ እስከ ቀለበት ይደርሳሉ ብላችሁ ታስባላችሁ? እና አታስቡ፣ ተረጋጉ። መጨረሻውን ማታ ነው። እንደዛማ ከሆነ ቅመሟ ከብሩኬ ጋራ ፍቅር አልነበራትም፣ አታፈቅረውም ማለት ነው። ድሮ ማለት ነው። እንደዛ ከሆነ እኔ እንደምትወደው እንደምታፈቅረው፣ በእሱ እንደማትደራደር እሱም እንደዛው ማለት ነው እማቀው ምክንያቱም ከመጀመሪያ ጀምሬ አብሬያቸው ነው የመጣ ነው። ነባሮቹ ታውቁታላችሁ። ሌሎቻችሁ ደግሞ ጓደኛሞች ናቸው እንዲ፣ እንጂ ፍቅረኛሞች አይደሉም እያላችሁ ነው። አይደለም በጓደኝነት አንድ ዓመት ብቻ ብሩኪ የሚቆይ አይደለም። በየቪዲዮ እኮ በማይፈልገኝ ሰው ጋር መቆየት አልፈልግም ይላል አይደል? እንዴ አይደለም። በጓደኝነት አንድ ዓመት በሙሉ ከእሷ ጋር የሚመጣው በጓደኝነት ብቻ? ፍቅረኛሞች ናቸው። የልጅ ምን ያህል ልጅ እንደሚወልዱ፣ አራት ልጅ መተን አውጥተው እንዴት በጓደኝነት ትላላችሁ? ፍቅረኛሞች ናቸው። ግዴታ እንደ ሌሎቹ መንፋረቅ እንደዚሁ ፍቅረኛ ነች ምናምን ማለት አለበት። ሁለታቸው እኮ ይተዋወቃሉ። ሁለታቸው እኮ ሁሉም ኤቨሪቲንጋቸውን ይተዋወቃሉ። እንትን ትዕግስት ካለው እስከ መጨረሻ መታገስ አለበት ብላለች። ባለፈው አምልጠዋት ማለት ነው ሶ ድራማውን መጨረሻ ዛሬ ተፈጸመ። የተፈጸመው ዳኒና ሶስና ቀለበት አድርገው አስታርቃ ተፈጸመ ለማለት ነው። የእውነት ጠብቁ በቃ ማታ ማለት ነው። እኔ አይምሮ፣ ይናሳመንኩት ይሄ ነው ማለት ነው። እንዴት ብሩኬ በአንድ ወር ውስጥ አሳልፋ ተሰጧለች? የብሩኬ ፍቅር በመቼ ወጥቶላት ቀለበት ታደርጋለች? ይሄ እኮ አይምሮ ምንም የሚያስብ ነገር ነው። የእውነት አታስቡም። ብዙ ጊዜ ብርኬ ሃይሚ የእውነት የእሷ ፍላጎት ነው የሚያስቀድመው፣ ፍላጎቷ ያስቀድምላታል። ያ ማለት ምን አህል እንደሚወዳት እሷ እንዲከፋባት አይፈልግም። የእውነት በጣም ነው ከራሱ በላይ ነው የሚወዳት የእውነት ነው ምላችሁ። እና አሁንም እንደዚህ እየሆነ ያለው ስለሚያፈቅራት ነው። እናንተ ኒንጃ በምን አንግልት እንደተረዳችሁት አላውቅም። እና በአጭር ጊዜ ውስጥ እንደዚህ አሳልፋት ሰጠው። ሃይሚና ብሩክ ይታረቃል ወይ የሚባለው ነገር እሱ ቀጣይ የምናየው ነው የሚሆነው። ግን ደግሞ የዛሬው መጨረሻው እንየው የድራማቸውን መጨረሻ። ግን ደግሞ ቀለበቱ ሃይሚን የሃይሚ ሳይሆን የሱስና ነው። በጣም እርግጠኛ ነኝ የሱስና ነው። ሃይሚ እንደዚህ አይነት ነገር አታደርግም። እንደዚህ አይነት ካደረገች የእውነት ከሁሉም ተጣላች ማለት ነው፣ ከነሱም ከብርኬም ከሁሉም ማለት ነው። ማለት የማይሆን ነገር ነዋ። እንዲህ ይህ ሁሉ ኤቪደንስን አስከፍታ ታይ እየተባለች እንደዚህ ታደርጋለች? ኔቨር አታደርግም። የእውነት ልጅቷ አታደርግም። ትላንትና እዚህ ጋር ድራማቸውን ስላልተፈጸመ ነው ያልታረቀች።